ሀይወይ ለምን ትፈራላችሁ ለምን ለምን ለምን ትፈራላችሁ ሀይወይ የሚያስፈራ የሚያስደነግጥ ነገር የለውም ተመልከቱ አሁን ፊት ለፊቴ ትራክ አለ እነዚህ ትራኮች አሁን አንዱ ይቀድማል ከዛ እኔ እየተከተልኩ ነው ሁልጊዜ መኪናዎች የሚሄዱት ምንድን ነው እንትናቸውን ይዘው ነው የሚሄዱት ብራይታቸውን እያያዙ ነው የሚሄዱት ሌፍት ያለው ሳይድ ወይም ግራ በኩል ያለው መንገድ የፍጥነት መንገድ ነው። ለመቅደም ስትፈልጉ በዚህ ገብታችሁ ትቀድሙና ወደ ራይታችሁ ትገባላችሁ። ስለዚህ ሃይወይ ሃይወይ አያስፈራም። ሃይወይ የሚያስፈራ ነገር አይደለም። እንዲሁም በጣም ደስ ነው የሚለውና ሃይወይን አትፍሩ። በእውነት ው እንደዚህ ትራኮች ቢሄዱ እናንተ በዚህ በጎን በጎናችሁ ብሎ እንደዚህ በትራኮች መካከል አልፋቸው ስትሄዱ የሚያህል ደስ እንደሚል እኔ ደስ ነው የሚለኝ በቃ ትራኮችን አልፌ ስሄድ በእነሱ እንደ አጃቢ አጅበዊ ማለት ይቻላል። እና ትራፊ እንትን ሀይወይ እባካቸው አትፍሩ። ሀይወይ በጣም እንጆይ ነው የምታደርጉት። ብዙ የምታዩት ነገር አለ። በተለይ ሬስት ፕሌስ ጋዝ ልትሞሉ ስትሄዱ ስትቀዱ ያለውን ግርግር ወደዛ ወደዚህ ማለት የመኪና አይነት ታያላችሁ። የመንገድ አይነት የእህል አይነት አሁን እህሉ ግራና ቀኝ የምታዩት የበቆሎ ይሄ ንብራስካ ይባላል። የንብራስካ እንትን ነው ግዛት ነው እና ንብራስካ በበቆሎ የታወቀ ሀገር ነው። ተመልከቱ። አሁን ይሄ ትራኩ ፊትለፊት ያለ ከዚህ ከጎኔም ሌላ ትራፊክ እንትኖች አሉ። ቀኛቸውን ይዘው ነው የሚሄዱ፣ እኛ ደግሞ ግራችን ይዘን ነው የምንሄድ። አሁን ይሄ ትራክ ካለፈ በኋላ ወደ ቀኝ ሲገባ እኔም ቢያንስ 30 እና 50 ሜትር ከራኩ በኋላ ቀኝ ውስጥ ገብቼ እሄዳለሁ። እና አይወይ የሚያስፈራ ነገር የለውም። እሺ፣ አሁን ትራኩ ሄደ። አያቸው አይደል? ምን ያህል ርቀት ከዚህኛው እንዳለ ወደ ውስጥ ሊታጠፍ ነው። በቃ አሁን መስመሩን ያዘ። እኔ ደግሞ እሱ መስመሩን ሲይዝልኝ እኔ ደግሞ አልፈዋለሁ ማለት ነው። ልክ አልፌ እሱ እንደታጠፈ ርቀቴን ጠብቄ ወደ ሌኔ እገባለሁ ማለት ነው። አሁን እኔ የምሄደው በሰባ አምስት ነው። እሱ በሰባ ነው የሚሄደው ትንሽ ቀደም በልቀምል አሁን ያው ተመልከቱ፣ ተመልከቱ ቢያንስ ወደ አምሳ ሜትር ይሆናል። አሁን ገባ። በቃ ደብ ደብ ማለት ነው። አሁን እንግዲህ ልወዝወዘው በእግሬ ሸበል ነው አገር እያልኩኝ መወዝወዝ ነው። ተመልከቱ ሀይወይ። ስለዚህ የሚያስፈራ ነገር የለውም። ሀይወይ ብዙ ነገር ታያላችሁ፣ ደስ የሚል ነገር እና ስፒዳችሁን ጠብቃችሁ ከሄዳችሁ በጣም እንትን ነው ምንድን ነው ደስ የሚል ነገር ነው። አሁን ሳይንታ ያላችሁ ማክዶናል፣ ቡና፣ ሻይ አለ እያላችሁ ነው። በዚህ ግቡና እዚህ ቦታ ላይ እዚህ ይሄን ያህል ፕሌስ ላይ እንደዚህ ታገኛላችሁ እያለ ነው። ሁለት ሰላሳ ሰባት ላይ ታጠፉና የምትፈልጉትን ጋዝ ትቀዳላችሁ ማክዶናል ቡና ምሳ ትበላላችሁና ግቡ ብሎ ይነግራችኋል። ትገባላችሁ። ጋዝ ካለቀባችሁ የምታርፉም ከሆነ ትገባላችሁ። ስለዚህ ሀይዌይ ደስ የሚል ነው እንጂ የሚያስፈራ ነገር አይደለም። ብለሽ ሀይዌይን አትፈልም። ሰው ሀይዌይን እየፈራ ነው፣ በቃ ይደነግጣል፣ ይፈራል። ለምን እንደሚፈራ ለምን እንደሚደነግጥ አላውቅም። እና ሀይዌይ የሚያስፈራ ነገር የለውም። እናንተ ዋናው ትልቁ ቁም ነገር ሌናችሁን ጠብቃችሁ መሄድ ነው። ሌናችሁን መንገዳችሁን በትክክል ጠብቃችሁ ስፒዳችሁን ጠብቃችሁ ስትሄዱ ትክክል ነው። ርቃታችሁን ደግሞ መጠበቅ። ሌላው ደግሞ የምነግራችሁ ምንድን ነው ምናልባት አሁን ይሄ ይሄን መንገድ ይዣለሁ አይደል? ይሄን መንገድ ራይቴን ይሄን እየስኩ ይያር ፊት ለፊቴ፣ በዚህ በጎን ይሄ መኪና ማቆሚያ ነው ታውቃላችሁ። እዛ ላይ ፖሊስ አስቁሞ ብልጭ ብልጭ እያደረገ ፖሊስ አስቁሞ ብታገኙ ብታዩ ምን ታረጋላችሁ መሰላችሁ? ሌናችሁን ትቀይራላችሁ ወደዚህ ወደ ግራ ገብታችሁ እሱን ይዛችሁ ነው ምትሄዱ። በፖሊሱና በእናንተ መካከል ባዶ መስመር መኖር አለበት። ባዶ ሌን መሆን አለበት። ተጠግታችሁ አትሄዱ። ይህን በጣም ኬርፉል፣ ይህን ተጠንቀቁ። በእውነት መኪና ዛ አቁሞ እ አቁሞ ትራፊክ አቁሞ ብልጭ ብልጭ እያደረገ እዚህ ዳር እኮ ነው፣ ግን በሱ በነሱ በፖሊሱና በእናንተ መካከል ያለው መንገድ ነጻ መሆን አለበት። ስለዚህ እናንተ ወደ ግራ ገብታችሁ እሱን ካለፋችሁ በኋላ ወደ ቀኝ ገብታችሁ መሄድ ትችላላችሁ ማለት ነው። አንድ ያ ነው። ሌላው ነገር ደግሞ መኪናውን መንገድ ላይ ቢበላሽባችሁ፣ ቢበላሽ እዚህ ከመንገድ ወታችሁ ይሄ የምታዩት ዳር ላይ እዛ ላይ ታቁማላችሁ። እሱም መኪና ቆሞ ካያችሁ አሁንም ሌናችሁን ቀይራችሁ ወደ ግራ ገብታችሁ በመኪናው እና በእናንተ መካከል ያለው መንገድ ነጻ መሆን አለበት። ምናልባት እሱ ሰውየው መኪና ተበላሽቶበት እየጎረጎረ ይሆናል። እንትን ማለት ጎማ ሊቀይር ሊሆን ይችላል፣ ምን ይችላል እና ሳታውቁት ልትገጩት ትችላላችሁ። እሱ አንድ ትልቁ ሃይዌይ ላይ መጠንቀቅ ያለባችሁ እሱ ነው። በተረፈ ሌላው ኢዚ በቃ ደስ የሚል ደስ የሚል በቃ አሁን ይኸው ከፊት ለፊት ያለ ሌላ መንገድ የለም። እንደዚህ ቀየርኩኝ በቃ አሁን እንደዚህ ቀይሬ እሄዳለሁ ማለት ነው። ትራፊክ መንገድ የለ ማለት መብራት የለ ምን የለ። አሁን ተመልከቱ እነዚህን መኪናዎች፣ እንደዚህ አሁን ተጭነው ስትሄዱ ታያላችሁ። እኔ አሁን እንደዚህ አይነት መኪና ላየው ሲነዳ ግን፣ በሀይወይ ነው እየተነዳ ተጭኖ ሲሄድ ያየው ይ እርሻውን ታያላችሁ፣ ግራና ቀኝ ያለውን እርሻ የመኪናውን መዝናናት ማለት ይሄ ነው። ከተዝናናችሁ ቫኬሽን ወጣን ካላችሁ ይሄ ነው። በቃ ሀይወይ እየነዳችሁ ቫኬሽን ውጡ። አንድ ከተማ ተገባላችሁ፣ ታድራላችሁ፣ ተዝናናላችሁ። ከዛ ደግሞ ድራይ አድርጋችሁ ትሄዳላችሁ። አንድ ጓደኛ አለኝ እና በጣም በአንድ ወር ውስጥ ቤተሰቡን ይዞ አንድ ወር ሙሉ አገርን ነው የሚዞረው በመኪና እየተከራየ። ስምንት ሰዓት ይሄዳል፣ ያርፋል፣ ይዝናናል። ሁለት ሶስት ቀን እንደገና ይሄዱና እንደዛ እያደረጉ ነው ቫኬሽን የሚወጡት እና ምን ያህል ፍሬሽ እንደሚሆን አእምሮ ቤተሰቡ ምን ያህል ደስተኛ እንደሚሆን። ስለዚህ ቫኬሽን ስትወጡ በተቻለ መጠን በመኪና እየነዳችሁ ብትሄዱ፣ በተለይ እዚህ አሜሪካ ውስጥ ከሆነ ተመራጭ ነው። አይናችሁ ብዙ ነገር ያያል። አይናችሁ ካይ ሲያይ ደግሞ አእምሯችሁም ፍሬሽ ይሆናል። በቃ ምን ልበላችሁ? በጣም የተለየ ደስታ ነው የሚሰማችሁ። ሃይዌይ ደግሞ አያስፈራም። ሃይዌይን አትፍሩ ፕሊስ። ሃይዌይ አይፈር አያስፈራም። እንዲያውም ይሄ ከተማ ውስጥ የሚነዳ መኪና ነው የሚያስፈራ። ውስጥ ነው ሹሉቅ ሹሉቅ ሹሉቅ ሲል መብራት አለ፣ ትራፊክ ምንድን ነው ስቶፕ ሳይን አለ። ሳታስቡት መጥቶ ላጥ አርጓችሁ ሊሄድ ስ አይታችኋል። ብዙውን ጊዜ እኮ አደጋ የሚደርሰው ከተማ ውስጥ ነው። የመኪና አደጋ ብዙውን ጊዜ ሀይዌይ ላይ ብዙ ጊዜ አደጋ አይደርስም አይደርስም። እና ሀይዌይን አትፍሩ ፕሊዝ፣ አትፍሩ። ሀይዌይ በጣም ደስ የሚል መንገድ ነው። ሀይዌይ የሚያስፈራ ነገር የለውም። ተመልከቱ፣ ይሄ ነው መኪናው። እንደዚህ ራሱን ትራኩ፣ መስመሩን ጠብቆ ነው የሚሄድ። እኔ መስመሬን ጠብቄ ነው የሚሄድ። ግራና ቀኝ የምታዩት የእህል አይነት። ስለዚህ እባካችሁን ሀይዌይ አትፍሩ። የሚያስፈራ አይደለም ደስ የሚል ነው። እና ሀይወይን ለመንዳት መጠንቀቅ አለባችሁ። በእርግጥ ጥንቃቄ ያስፈልጋል። ሌላችሁን ጠብቃችሁ ሄዱ። መስመራችሁን ጠብቃችሁ ስት አሁን ለምሳሌ እኔ ይሄን መኪና እዛ ጋና ያለ ግን ለመቅደም ይሄው ወደ ራይት ላይን ወደ ሌፍት ገባሁኝ ምክንያቱም መቅደም አለብኝ እንትን ስለሆነ ትራክ ስለሆነ ትራክ ብዙን ጊዜ ቸውን ጠብቀው ነው የሚሄዱት ሊሚታቸውን ጠብቀው ስለሆነ የሚሄዱት እና አንዳንድ ጊዜ ከሊሚታቸው ቀነስ ያደርጋሉ ስለዚህ እንደ ትንሽ መኪና ብዙም አይፈጥኑም አሁን ያያችሁት ከአንድ ማይል በኋላ የሬስት ፕሌስ አለ ነው የሚላችሁ አሁን እዚህ ጋር ምንድን ነው ያለው የእረፍት ሬስት ማድረጊያ በቃ ይታያቸዋል። አሁን እንደዚህ ገባው። ይሄ ምንድን ነው የሬስት ማለት ሽንት ምናምን ቢይዛችሁ ገብታችሁ ትሸናላችሁ። ገባችሁ ሸንታችሁን ሸንታችሁ ፊታችሁን ተጠጥባችሁ ቢደቅማችሁ ትሄዳላችሁ ማለት ነው።

ይሄ ውሻ ካላችሁ ውሾቻችሁን እንደዚህ ታዝናናላችሁ። ነይ ትመጣላችሁ። መጣችሁ ይሄ መውጫ ነው። ይሄ ሬስት ያላችሁ አርፋችሁ ብዙ ስትገቡና ሽንት ትሸናላችሁ፣ ፊታችሁን ትታጠባላችሁ ታርፋላችሁ። ይሄ የወንዶች ነው። ይሄ የወንዶች እንትን ነው፣ ሬስትሩም ማለት ሬስትሩም ይባላል። ይሄ ነው፣ ይህን ይመስላል። ይሄ ያላችሁ እንደዚህ ይሄ የወንዶች ነው። ይሄ ደግሞ ይሄ ሴትና የወንድ ነው፣ እንትን አካላቸው እንትን ያሉ ማለት ነው። ይሄ ደግሞ ካርታ፣ አሁን እዚህ ጋር ትመጡና የት እንደምትሄዱ መንገዳችሁን ከጠፋችሁ፣ ዝጋ አንብባችሁ አቅጣጫውን ይዛችሁ ትሄዳላችሁ ማለት ነው። እና ምን ያህል እንትን እንደሆነው ተመልከቱ። ትራክ ይመጣል። እዚህ ጋ ያው ይሄ መቀመጫ ነው። ይሄ ይታያቸዋል። ይሄ መቀመጫ ነው። እዚህ ጋ ተዝናንታችሁ ምሳ በልታችሁ ያው ይሄ በቃ አርፋችሁ ቁጭ ብላችሁ ሶስት አራት ምግባችሁን ይዛችሁ መታችሁ ቁጭ ብላችሁ ጥላ ነው እንደምታዩት፣ እዚህ እርፍ ብላችሁ ተዝናንታችሁ ነው የምትሄዱት። በቃ ብዙ የሚያስፈራ ነገር የለው። የሚገርማችሁ እና ሀይወይ በጣም ደስ የሚል እንጆ የምታደርጉ ተመልከቱ። የእርሻውን እንትን ተመልከቱ። እዚህ ሀይወይ ዳር ያለ የበቆሎ እርሻ ይሄን ወጣ በላችሁ ታያላችሁ። እርሻውን እንደዚህ ተመልከቱ፣ ያለውን እርሻ ይሄ በቆሎ ነው። ይሄ ንብራስካ ይባላል እና ይሄ ንብራስካ ነው። ተመልከቱ፣ ያለው የበቆሎ ማሳ ይው አያችኋለ እና ሁልጊዜ ሀይወይን አትፍሩ ሀይወይ መንዳት ደስ ይላል ቫኬሽን ነው ለአይምሯችሁ ረፍት ነው የሚሰጣችሁ እና ሀይወይን አትፍሩ ሀይወይ የሚያስፈራ አይደለም ደስ የሚል ነው እንጂ እና አንዳንድ ጊዜ ሰዎች ሀይወይ ውይ ይላሉ አደጋ የሚፈጠረው እንደውም ከተማ ውስጥ ነው ብዙ ነገር ስላለ ከተማ ውስጥ ብዙ ትራፊክ አለ፣ ሶብሳይን አለ፣ መብራት አለ። ጥሶ ይመጣል ምን ይላል። እና ያያ ስለሆነ ሀይወይን አትፍሩ። ተመልከቱ፣ እዚህ ውስጥ ትመጡና ለስላሳ መጠጥ የምትፈልጉ ከሆነ እዚህ ውስጥ ገንዘብ ትከታላችሁ። የሚበላ ውስጥ አለ። የምትፈልጉትን በሳንቲማችሁ ገዝታችሁ መኪናችሁ ውስጥ ገብታችሁ ትሄዳላችሁ ማለት ነው። እና ሃይዌይ አያስፈራም። ሃይዌይ የሚያስፈራው ለሰነፍና ለፈሪ ነው። እና ው ይህን ይመስላል። የተመልከቱ ሶቻቸውን እዚህ ይዘው ያስ እንትን ይላሉ፣ ያዝናናሉ። ው እዛ ድረስ ያሁሉ ምንድን ነው? የዚህ ፕሌስ ነው፣ ማረፊያው ነው። እና ይሄን ይመስላል። ይህ ነው እና ሃይ ወይን አትፍሩ። ቼኒ መኪናናት እንደዚህ ነው። ሊባኖስ ገዳሙ ላይ ሰብስክራይብ ሼር ላይክ አድርጉ። ለምን ለምን ለምን ሃይ ወይን ትፈራላችሁ? ባይ